እንደማቀው ከሆነ ዝም ብሎ ዘው ማለት አባዝ ያለብሽ እዚህም፣ ይኸውልሽ ዘው ብለሽ የመግባት ስልጣን የለች። እንደዛ ስለሳት ሽማል ይሄ የተከበረ የእናት የአባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው። ሰው አይደለሁም። ቤትሽ መጥቼ ሰው አይደለሽም። በህይወቴ እንደሰው የታገስኩት ሰው የለም። እንዴ ላንጠባጥብሽ ይችላል። ባይገ እንደዚህ ዛ ታይም እንደገና ደግሞ አሁንም አራስ ነሽ ልነካሽ ምናምን አልችልም። በጸብ አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ እኔ እውነቴን ነው የምላቸው። የሄርሜላ ድፍረት ማንም ሰው ጋር የለም። እንደ ሄርሜላ ደፋርና አይናውጣ አይቻላቅ ከሱ ቀደም ግን ከሱ አስቀድሜ ግን ማለት ነው፣ አንድ ኮሜንት አየሁ ሩታን ለሰው ክብር ዜሮ ዜሮ ምናምን የሚል ነገር አየሁ። ይቺ ልጅ እኔ ሄርሜላ እዚህ ጋር የምትናገረው ነገር እኮ አይደለም። እናንተ ማስተዋል ያልቻላችሁት ምንድነው ሄርሜላ አሁን የምትናገረው ነገር እኮ አይደለም። ማየት ማየት ያለባችሁ፣ እስኪ ኢንስታግራሟ ላይ ግቡ፣ ቲክቶኳ ላይ ግቡ። እውነት ሩታን የሚያስደስት እውነት ለሰው ክብር እንዳላት እንዳለችውም ለሰው ክብር እንዳላት የሚገልጽ አይነት ነው የሄርሜላ ስራ። ከአብርሃም ጋር የምታደርገው ነገር አሞኛል ብላ በህመም ሰበብ የምትሆነው መሆን የእሱን ተውት፣ እንትናን ነገር ተውት። አብርሃምም ወዶ ፈቅዶ አምኖበት እያደረገው ያለው ነገር ነው ራሱ አብርሃም እያደርግ፣ ግን አሁን መታ ለተናገረችው ነገር መታ ሩታን ስትናገርበት የነበረውን ነገር እስኪ ስሙትና፣ ከዛ በኋላ አንድ ኮሜንት አይቻለሁ። ሩታ ለሰው ክብር ዜሮ ዜሮ። እውነት እንደዛ አይነት ሴት ነች? እውነት ሩታ እንደዚህ መሆን አለብ? የሆነች ያለችው በሄርሜላ ግፊት አይደለም ብላችሁ ታምናላችሁ? እውነት ሩታ ለዚች ልጅ ክብር ማሳየት አለባት ብላችሁ ታምናላችሁ? ሄርሜላ የምታደርገው ግራና ቀኙ የተዛባና የተለያየ ነገር ነው። ለዛም ማለት ነው ምስክር የሚሆን ነገር እኔ ያሳያቸዋለሁ። ለዛም ምስክር የሚሆነውን ነገር እኔ አሳያቸዋለሁ። እስኪ ቪዲዮን አይተን እንመለስ። እውነት ሄርሜላ እንደምታወራው ክብር አላት ወይ የሚለውን ነገር ከመናገራችን በፊት ሄርሜላ አብርሃም እሷ ቻናል ላይ በመጣ ቁጥር ከአብርሃም ጋር የምታደርገው ሪያክሽን ማየት ትችላላችሁ። እውነት ባለትዳር ወንድ ላይ ደረቱ ላይ እየተለጠፈች ታስፈልገኛለህ አንተ ከጎኔ እንድትሆን እፈልጋለሁ ምናምን እምትል አይነት ሴት እዚህ ጋር መታ። ስለ ክብር አንቺ የተረዳሽበት መንገድ ሌላ ነው። የሰው ባል እያማገጠች ነው እንዴ? አንቺ የተረዳሽበት መንገድ ሌላ ነው። አንቺ አልተረዳሽም። አንቺ በሌላ ነገር አሰብሽው። ምን ማለት ነው? የሰው ባል እኮ ነው። እዚህ ጋር እያማገጠችና ወዳልፈለገው ነገር እየከተተች ያለችው የሰው ባል እኮ ነው። ወደ ሌላ ነገር ውስጥ እየከተተች ያለችው መታ ደግሞ የምትናገረው ነገር ሌላ እንዴ እስኪ እኔ አሁን ማለት ነው ቆራርጬ አምጥቼ አምጥቼ ማሳየቱ ደከመኝ እስኪ ዝም ብላችሁ ሄርሜላ ቻናል ላይ ሄዱና ሄርሜላ ከአብርሃም ጋር የምታደርገውን ነገር ይዩት ቲክቶኳ ላይ እና ኢንስታግራሟ ላይ ጭራሽ አትግቡ ማለት ነው ሌላ ታሪክ ውስጥ ነው እና ብዙዎች አንዳንዶቹ የሰደባችሁኝ አላችሁ የሷ ተቆርቋሪ መስላችሁ የምትናገሩ ሰዎች አላችሁ ሄርሜላ ምን አይነት ሰው እንደሆነች ቲክቶኳ እና ኢንስታግራሟ ላይ ግቡና ይኸው እሷ ስለ ክብር የምትሆነው እንዴ ተዳራን እኮ ነው እየተጠቀቻ አትችል። ጭራሽ እኮ ከድፍረት ድፍረት እኮ እናት አባቷ ቤት ነው አሁን። ዛሬ ደግሞ የምትናገረው ነገር ምን እንደምትል የትም ችግር ቢያንስ በቃ ክብር እዛ ጋር ይታይሻል። ነው ውሻ በመጀመሪያ የመጽሐውበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ። እኔ ደግሞ እራት ስለሆንኩ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ እንገናኝ እንችላለን። ከሁለት ወር በኋላ ምናልባት እንገናኝ እንችላለን። ተይ ሁለት ወር እዚህ ጋር ማንም እንደሌላ አስቢና፣ አንቺ እኔ ላይ እስኪ አንዲት ነገር ለማድረግ ሞክሪ። አሁን ምንም እንዳንቺ ምንም እንዳንቺ እንደዚህ ልል በማለት ጮክ በማለት አይደለም አሁን ቤትሽ የመጣሁት። እንጣጥ እንጣጥ እያልሽ ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ልትመጭ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ። እሺ፣ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ እጠብቅሻለሁ። እሺ፣ እጠብቅሻለሁ። እንደውም ይኸውልሽ እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ ልነካሽ ምናምን አልችልም። በፀብ አይደለም ነገሩ። አራስነቴን ከጨረስኩማ በደም ጉልበት ስለሚኖረኝ ያኔ በጣም አሁን ግን ሞክሪኝ እና ላሳይሽ። በእናትሽ ስርዓት ባለው መልኩ የለም ይቅርታ ለመጠየቅ ነው የመጣችሁ ምናምን እያላችሁላት ምናምን የምትመጣው ሄርሜላ ምን አይነት ሰው እንደሆነች እንግዲህ ከዚህ በላይ ማረጋገጫ የለም። ከዚህ በላይ የምታረጋግጡበት መንገድ የለም። የኤርሜላን ምን አይነት ስብና እንዳላት ማለት ነው። እኛ ሽንጣያችንን ገተርን አሁን ኤርሜላ ላይ እየፈረድን ያለ ነው። እየያዘችው መንገድ ትክክል እንዳልሆነ እያየን ያለ ነው ከምትሰራው ስራ ነው። እዚህ ጋር ሩታን ይቅርታ ትጠይቃለች። እዛ ጋር ሄዳ ደግሞ እምታደርገው ሌላ የማናውቀው ነገር ነው የምታደርገው። ስለዚህ አንዳንድ ሰዎች እምትረዱበትን መንገድ እምትናገሩበትን መንገድ ግራና ቀኝ ነው። ዝም ብላችሁ በግብስብሱ መደገፍ አይደለም፣ አራስ ነች። በቃ ተይኝ ብላ ቤቱኑን ላለቃ ለቃ ወጣች። እናት አባቷ ቤት ገባች። አሁንም ውጥኝ ብላ በቃ ለርጭኝ ምንድን ነው የሚባለው እንዴ? በቃ ጥብቅ ብላ እንደ ሙጫ ቀጥ ብላ እናት አባቷ ቤት መጣ። በዚህ አይነት መንገድ መምጣት ማለት በጣም ይሄ ራሱ እንትን የሚያደርግ ነው። ሶ የሩታን ክብር፣ መጀመሪያ ሩታ ስለ ክብር እንድታወራ የእሷን ክብር መጠበቅ ያስፈልጋል። እሷ ላይ እሷ ላይ እየተደረገ ያለውን ነገር እንትን መመለስና ዲፌንስ ማድረግ ያስፈልጋል እንጂ ኦቨር እላፊ ነው እየሄደች ያለችው ሄርሜላ። ገባችሁ አይደለ? በራሷ በሩታ ክብር ላይ ነው የመጣችው። እዚህ ላይ ብትሆን እኮ እናት አባቷ ቤት እኮ እያወረዳችን አለች። ቤቷን ለቃ ወጣች እንዴ፣ አሁን አራስ ላይ ነች እየሄደች። አንቺ የተመለከትሽው ነገር ምናምን እያለች የምታወራበት መንገድ ራሱ እኔ በቃ ምንም ልላችሁ አልፈልግም። ምን ችግር አለው የሚል ሰው እኔ እዚህ ላይ እኔ ያለ አይመስለኝ የእውነቴን ነው እኔ ማነ እንደ ጤነኛ ሰው ምን ችግር አለው ይህም ማለት አንችልም በጣም ከባድ ነው ይሄ የፈለገ ቢሆን የፈለገ ሰማይ ምድር ዝቅ ቢል እንደው የሄርሜላን ነገር እኔ ባይኑ አይቶ ራሱ መፍረድ የሚችል ሰው ይኖራል ብዬ አስባለሁ እና ሩታ የሄደችበት መንገድ ትክክል ነው በቃ እኔ ተመቸችኝ በእንገድ ወጣ ነው ሥርዓት ባለው መልኩ የለም ምናምን የሚለውን ነገር መከበር በከበር ይባላል። እውነት ምን አይነት ማለት እንዳለሽ ምን አይነት ሴት እንደሆንሽ በደንብ ማወቅ ይቻላል። እና በአንድ ቀን እንደዚህ ነው አይቼ ማወቅ የምችል አይነት ሰው ነኝ። አንቺንም እንደዚህ ከነተግባርሽ ደሞ በደንብ ፍንትው አርግሽ አይደለም ለኔ፣ ለህዝብ ማሳይተሻል። ስለዚህ አሁን በክብር ወልቅ ትኛለሽ ወይስ ትቆያለሽ? የምትረጁ ነገር የለም። የለም እኔ ካንቺ ምንም ረዳት አልፈረግም። እኔም ቤት በክብር ውልቅ

ረዳት አልፈረም ያረገች ያለችው ነገር በጣም ልትደነቅ ይገባል ማን ነው እንደዚህ ማን ነው በዚህ ደረጃ እናት አባቷ ቤት ውስጥ የገዛ ውሽማዋ አመጣ እንደዚህ አይነት ነገር እስከምትናገራት ድረስ እኔ በጣም ነው የሚገርመኝ እና ኤኒዌይስ ውድ ቤተሰብ ስለሁሉም ነገር ስላለውም ስለሌለውም ነገር በእርግጠኝነት ሆነን ለመናገር ከምናየው ነገር ነው እኛ ሀሳብም አስተያየትም ኮሜንትም የምናደርገው ከምናየው ከምንመለከተው ከምንረዳው አንግል ነው እና በዚህ ልክ ቢያንስ ለምናረገው ነገር እንትን ነገር ሊሰማን ይገባል የሚለው ላይ ነው እኔ እና ከልብ አመሰግናለሁ። ሱራ ዛራሻ ነበርኩ። ቻናሌን ሰብስክራይብ አድርጉ። ትንሽ አንዳንድ ሰዎች እንመለሳለን። ሁላችሁንም ሀሳብ አስተያየቶቻችሁን መስጠት አለባችሁ እንደ ሀሳብ መነጋገር ያስፈልገናል ማህበራዊ ጉዳይ ነው የሚለቁት እና እናንተስ እናንተ ብትሆኑ ምን ታደርጋላችሁ የሚለውና እናንተም ደግሞ ሀሳብ አስተያየቶቻችሁን ስጡበት ተወያዩበት ላለሁ ሱራዛ ሀበሻ ነበርኩ ባይ